እች ልጅ እኔ በጣም ነው የተመቸችኝ ማለት ነው፣ ግልጽነቷ ምናምን ነገር አላለባበሰችውም ያለውን እውነታውን ነው የተናገረችውና፣ ያው የእስር ቤት ጥሩ የለም ጥሩ ባይሆንም ግን እሷ ኢትዮጵያ ኑሮ በደንብ አይተዋለች። በጣም ታስቃለች ምናምን፣ ግልጽነቷ ምናምን ደስ ይላል። ያለው ነገር እኮ ነው እውነቴን ነው የምላችሁና አስባቸው አንድ ዶሮ እንኳን አሁን በዚህ ሰዓት እንግዛ ልግዛ ብትሉት እስከ 2500 እስከ 3000 ለባለማ 3000 ሁሉ ገብቷል አሉና ያስብላል። ኑሮ እኮ ሰውን አጨልሏል። የምሬን ነው የምላችሁና ሰው በቃ 10 15 ዓመት ስደት ላይ ቆይቶ አልቻሉም ኢትዮጵያ ገብቶ በ15 ቀናቸው ፈርጥቶ እየተመለሱ ነውና ያለው ነገር ልጅቷ ሁኔታውን ነው የተናገረችውና ልጅቷ ላይ እስር ቤት ምናምን አዎ፣ እስር ቤት ጥሩ የእስር ቤት ጥሩ የለውም። እንግዲህ እንደምትናገረው እስር ቤቱ እንክብካቤ ያለው ምናምን አለው። ያው የእስር ቤቱ ጥሩ ነው እያለች ሳይሆን እያነጻጸረችው ነው። በቃ ኢትዮጵያ ውስጥ ያለውን ሁኔታውን ነው እያወራች ያለችውና በጣም ሰሞኑን እንግዲህ ይህንን ቪዲዮ እያዛዞሩ ግማሹ እየተዝናና ግማሹ ደግሞ እየተቻት የሚሰድቡም ምናምን አሉ። ምንም ያለውን ሁኔታውን ነው የተናገረችው። እውነቴን ነው የምላችሁ እና ኢትዮጵያ ኑሮ ሰውን አጨልሏል የእውነት ሰው ልክ አይደለም። አይምሮ ሰው ልጅ ከባድ ነው አይደለ? ጓደኞች ሰው ካልበላ ካልጠጣ አይምሮ ልክ አይሰራም። ብቻ ከባድ ነው። ስራ የለም። ስራ እኮ ኖሮ እኮ ለምግባችሁ፣ ለቤት ክራይ ከበቃ እኮ ተመስገን ነው በዛ ላይ ስራ የለም። የኑሮ ውድነቱ እሳት ሆኗል። ሰው መኖር አልቻለም። በቃ በትንሹ እየተከፋ ወደ ባሻ ሆኗል። ብቻ ፈጣሪ የኑሮ ውድነቱን እንደው ቀዝቅዝልን እንጂ ልጅቷ ወዳ አይደለም። እውነት አስር እጅ እስር ቤት ይሻላል ያለችው ነገር እውነትን ነው እውነቴን ነው የምላቸው እና በአቅሙ ቡና እንኳን አንድ ኪሎ ቡና እስከ አንድ ሺህ አምስት መቶ እንደዛ ነው። ከዛ በላይ ነው አንድ ኪሎ ማለት ነው ቲማቲም 150፣ ሽንኩርት እንደዛ። ሽንኩርት አንድ ኪሎ 150። እስቲ አስቡ ማለት ያለውን ሁኔታውን ያወራችው እና በጣም ያዝናናችኝም ግልጽነቷን በጣም ነው የተመቸኝ። ያው እስር ቤት ጥሩ ነው መታሰር ጥሩ ነው እያልኩኝ አይደለም። ፈጣሪ እንደው ከእስር ቤት ይሰውረን ይጠብቀን። ያው ግማሹ ያው እንደየሀገሩ እስር ቤት ይለያያል፣ አይደለ? አሁን በዚህ ሰዓት የተለያየ ሀገር የታሰሩ ዜጎቻችን አሉ በተለይ በሳውዲ ምግብ የለም የተለያዩ የሴት ንጽህና መጠበቂያዎች የሉ ብዙ ችግሮች አሉ እስር ቤትን የጥሩ ነው እያልኩ አይደለም ፈጣሪ ከእስር ቤት ይጠብቀን ግን ልጅቷ ካየችውና ከተናገረችው ነገር የኢትዮጵያ ኑሮ አይታ እንግዲህ እያነጻጸረች እያወራች ነበረ ነው እውነቷን ነው። ምንም አሁን ኢትዮጵያ ውስጥ ያለው ነገር የእውነት ያስጠላል። እንዴ ሰው እንዴት አይሰደድም? እንዴት በባህር እየሄደ እየሞተ ነው። ፈጣሪ ብቻ እንደው ይጠብቀን፣ የኑሮ ውድነቱንም ያቀዝግዝልን። ሌላ ምንም መፍትሄው፣ እሱ ነው ለፈጣሪ መጮ፣ ማልቀስ ነው እንጂ ምን ማድረግ ይቻላል? የኑሮ ውድነቱ ነገርማ እውነት ነው። እሽቷ እውነት ነው ያወራችው ምንም ምንም ማለት ምንም ያለውን ነገር ነው የተናገረችው እና ፈጣሪ እንደው ፈጣሪ ሰላሙን ያምጣ ሰላም የለም የኑሮ ውድነቱ እንደዛው አረ ብቻ ፈጣሪ ሁላችሁም በያላችሁበት ዓለም ዳርቻ ፈጣሪ ይጠብቃችሁ? ሙቀት እንዴት ነው ሙቀት ደግሞ መጣ መተንፈሱ ላቅቶኛል የእውነት ዛሬ ስንት ላይ አርባ ምናምን አርባ ስድስት ላይ ነው ምናምን ላይ ያለው ሙቀቱ በጣም ነው የሚሞቀው የሚገርመው ነገር አማን አካባቢ እስካሁን ካሁን ቅዝቃዜ ያለ ስሉ ሰምቼ በጣም ነው እየገረመኝ ያለው። እኔ ያለሁበት አካባቢ በጣም ያው ታውቁታላችሁ አካባቢ በጣም ይሞቃልና እንግዲህ ሙቀት መቷል። ራሳችሁን ጠብቁ። እንግዲህ ለሙቀት የሚሆን ነገር ልበሱ፣ እየለበሳችሁ ራሳችሁን ጠብቁ። ኤሲ ደግሞ ከብታችሁ ምናምን ራሳችሁን ጠብቁ ብርድ ምናምን እንዳጠነግራችሁ ራሳችሁ ጠብቁ። ጓደኞቼ አዳዲስ የሆናችሁ ላይክ ሳብስክራይብ አድርጉ። በያላችሁበት ሰላሙን ልኝ። ወዳችኋለሁ። ቻው